የዓለም የዱር እንስሳት ፕሮግራም ዓመታዊ ጉባኤ በአዲስ አበባ መካሄድ የጀመረ ሲሆን በጉባኤው ከተለያዩ ሀገራት የተወጣጡ ፖሊሲ አውጪዎችና የዘርፉ ባለሙያዎች እየተሳተፉ ነው። ላለፉት አስር ዓመታት ያስቆጠረው የዓለም የዱር ህይወት ፕሮግራም ለተለያዩ ሀገራት አጀንዳዎችን በመቅረጽ የተፈጥሮ ሀብትና የዱር እንስሳት ህይወት መመናመንና መጥፋት የለባቸውን በሚል እየሰራ ይገኛል። ይሄ የወርልድ ዋይልድ ላይፍ ፕሮግራም ላለፉት አስር ዓመታት በተለያዩ ሀገራት አጀንዳዎችን በመቅረጽ የተፈጥሮ ሀብት፣ የዱር እንስሳት፣ የዱር ህይወት መመናመንና መጥፋት የለባቸውም፣ አጠቃላይ ለሰው ልጅ መኖርም አይነተኛ መፍትሄ ስለሆኑ ለተለያዩ የልማት ስራዎችም እጅግ አስፈላጊ ስለሆኑ ተፈጥሮ ተስማሚ የሆነ ዓለም መፈጠር አለበት በሚል ህሳቤ የተለያዩ አጀንዳዎችን ቀርጸው ውይይት ሲያደርጉ እውቀቶችን ከአንዱ ሀገር ያለውን ለሌላው ዓለም ሀገራት እንዲሰራጭ እና እውቀት ከአንዱ ወደ አንዱ እንዲሸጋገር ከጀኔሬሽን ወደ ጀኔሬሽን እንዲሸጋገር ጥረት ሲደረግ ቆይቷል ማለት ነው። እያንዳንዱ ሀገር ፐኪሊያር የሆነ የራሱ የሆነ ችግርና የራሱ የሆነ መፍትሄ አለው። ስለዚህ እነዚህን ችግሮች ለመፍታት በሚደረገው ትብብር እያንዳንዱ ሀገር ከሌላው የሚማረው ነገር አለ ራሱም ደግሞ ለሌላው የሚያካፍለው ነገር አለ ማለት ነው። በዚህ ፕሮግራም ኢትዮጵያ ውጤት ያመጣችባቸው የተፈጥሮ ሀብትና የዱር ህይወት የመጠበቅ ልምዶችን የማቅረብ እድል ሰጥቷታል። የቱሪዝም ሚኒስትር ዴኤታ ዶክተር ስለሺ ግርማ የኢትዮጵያ መልክዓ ምድራዊ አቀማመጥ ለቱሪዝምና ለዱር እንስሳት ጥበቃ ምቹ መሆኑን ጠቅሰው ይህንኑ ጸጋ በአግባቡ ጥቅም ላይ ለማዋል የተለያዩ ተግባራት እየተከናወኑ መሆኑን አንስተዋል። ውጤት ያመጣችባቸው የተለያዩ የተፈጥሮ ሀብት የዱር ህይወት የመጠበቅ ልምዶች ይጋራሉ። ከነኚህ ውስጥ አንዱ እንግዲህ በስንቅሌ ቆርኬዎች መጠለያ በተደረገው የአካባቢው የሀገር በቀል እውቀት የቆርኬዎች ቁጥር ከ60 እስከ አንድ ሺህ እንዲያድግ የተደረገበት ቆርኬዎችን እንደ አንድ የጎሳ አባል በማድረግ የተፈጥሮ ሀብት ጥበቃውን የዱር ህይወት ጥበቃውን የዱር እንስሳት ጥበቃውን ያጠናከርንበትና ውጤት ያመጣንበት ሌሎችም አጠቃላይ በዚህ በግሪን ሌገሲ ወይም የአረንጓዴ አሻራ መርሃ ግብር በክቡር ጠቅላይ ሚኒስትር የሚመራው በርካታ ቢሊየንስ የሚሆኑ የአረንጓዴ አሻራ መርሃ ግብር በተለይም ደግሞ የፉድ ሴኩሪቲን ለማረጋገጥ የአትክልትና ፍራፍሬዎችን ባለፉት ዓመታት በመትከል በመንከባከብ ለውጤት ያበቃንበት በአረንጓዴ አሻራ መርሃ ግብር በርካታው የሀገራችን ክፍል በተፈጥሮ ሀብት ወይም በደን መመናመን ምክንያት ጉዳት ደርሶበት በድጋሚ እንዲያገግም ተደርጎ ውጤት ያመጣንበት እነዚህ እንደ ልምድ ለሌሎች ሀገራት ይቀርባሉ ተብሎ ይጠበቃል። የዱር እንስሳት በሰው ሰራሽና በተፈጥሮ አደጋዎች እንዳይጠፉና እንዳይሰደዱ የሚደረገው ጥበቃና እንክብካቤ የበለጠ የሚያስፈልግ እንደሆነ በውይይቱ ተነስቷል። ኢትዮጵያ ይህን ፕሮግራም ማዘጋጀቷ ያላትን የተፈጥሮ ሀብት የምታሳይበትና ቱሪስቶች ኢትዮጵያን የሚጎበኙበትን እድል የሚፈጥር ሲሆን በሌላ መልኩ ደግሞ የዱር እንስሳት ጥበቃ፣ ልማትና አጠቃቀም ዙሪያ ያለባትን ችግር ለመቅረፍ እየተሰራ ያለውን ስራ የሚደግፍ ውይይት ነው። በብሔራዊ ፓርኮች፣ በክልል ፓርኮች፣ በባዮስፌር ሪዘርቮች፣ በኮሚኒቲ ኮንሰርቬሽን ኤሪያዎች እና በተለያዩ የአካባቢ ጥበቃ ስራዎች ይህን አቺቭ አድርገናል። ይህን እናጋራለን። በተመሳሳይ ደግሞ አዳዲስ በርካታ ውጤት ሊያመጣ የሚችል ኢኒሼቲቭ እንደ ግሪን ሌጋሲ ያሉትንም የምናጋራበት እድል ይፈጥራል። ቅድም እንዳልኩት ከሌሎች ሀገራት ደግሞ የምንማረው በርካታ ነገር አለ ማለት ነው። ዓለም አቀፍ የእንስሳት ፕሮግራም ዓመታዊ ጉባኤ ዛሬን ጨምሮ ለአምስት ቀናት ይካሄዳል።